በደቡብ ኢትዮጵያ ክልል ጌዲዮ ዞን ወናጎ ወረዳ የዳኮ ቀበሌ አርሶ አደር የሆኑት ሳሙኤል ብሩና ደመቀ ጉጌ በአካባቢያቸው በተከናወነ የአካባቢ ጥበቃና የደን ችግኝ ተከላ ተጎርቶ የነበረው መሬት በማገገሙ በእርሻ ስራቸውም ሆነ ንብ በማነብ ተጨማሪ ገቢ እያስገኘላቸው መሆኑን ይናገራሉ። በወናጎ ወረዳ የአካባቢ ጥበቃና ደን ልማት ጽህፈት ቤት የደን ልማት ዳይሬክቶሬት ቡድን መሪ የሆኑት አቶ ዘሪሁን አየለ በወረዳው የተለያዩ ቀበሌያት በተከናወነ የአካባቢ ጥበቃ ስራ በአርሶአደሩ አደሩ የግብርና ስራ ላይ ተጨባጭ ለውጥ ማምጣቱን ጠቅሰዋል። ንብ ቀፎችም አሉ። እነዚህ አሁን ጥሩ ደረጃ ላይ ናቸው። መሬትም ብዙ ደረጃ ተይዘዋል። እንደገና ምርት አርሶ አደሩ የተሻለ ምርት ዘንድሮ አሁን በቆሎ ወደ ታች ከሄዳችሁ ጥሩ በቆሎ ዘርተዋል። አፈሩ ያ ማለት ምን አፈሩ ለምቶ የተሻለ ሁኔታ ላይ ስላለ ነው። እንደ ደቡብ ኢትዮጵያ ክልል ከሁለት ዓመት በፊት በክልሉ ርዕሰ መስተዳድር አቶ ጥላሁን ከበደ ሀሳብ በምንጭነት በሁሉም ዞኖች ላይ የተጀመረው 12 ተራሮችን የማልማት ስራ ውጤት እያስመዘገበ መሆኑን የተናገሩት የክልሉ ደን፣ አካባቢ ጥበቃና ልማት ቢሮ ኃላፊ አቶ ግዛቴ ግጄ ተራሮቹ 4350 ሄክታር የሚሸፍኑ መሆናቸውንም አብራርተዋል። 12 ተራሮችን ለይተናል በ12ቱም ዞኖች እነዚህ 12ቱ ተራሮች 4350 ሄክታር ናቸው። እነዚህ 4350 ሄክታር የተራራ ካርታ ነው ያዘጋጀ ነው። ምንድ ነው የምሰራው? ሁሉም ተራራ ላይ አንድ አይነት ስራ አይሰራ ደጋ ላይ ያለ ተራራ ቆላ ላይ ካለ ተራራ ጋር አንድ አይነት ስራ አይደለም የሚሰራው። እንደገና ተራሮች አካባቢ የምንሰራው ስራ የተለየ ነው። በአስራ ሁለቱም ዞኖች አንዳንዱን አካባቢ ትከልላል፣ ከሰውና ከእንስሳት ንክኪ ውጭ ታደርጋለ፣ መልሶ እንዲያገግም ታደርጋለ። ሁለተኛው ላይ ትተክላል። ሌሎች አካባቢዎች ላይ ደግሞ እንደገና መሬት እንዲያገግም አድርገ ትተክላል አንዳንዱ ላይ መጀመሪያ ቆፍረ ትተክላል። ያስተካክለ ትተክላል። አንዳንዱ አካባቢ ላይ መረት ደግሞ እንዲያገግም አድርገ ትተክላል። ተራሮች በአካባቢ ጥበቃ የሁሉ ነገር ምንጭ ናቸው ከተባለ ትኩረት መስጠት ያስፈልጋል ብለው በክልሉ ልማቱ ሲጀመር በተደራጀ መረጃ እንዲሆን መደረጉንም ጠቅሰዋል። ተራራ የጤና ምንጭ ነው። ተራራ የግብርና ምንጭ ነው። ተራራ ለብዙ ሕይወት ምንጭ ነው። ተራራ የቱሪዝም ምንጭ ነው። ተራራ ሁሉም ነገር ነው ካል ለተራራ ትኩረት መስጠት አለብን። ለዚህ ደግሞ የተደራጀ ማንም ሰው ቢመጣ ተራራ ልማት ማለት በደቡብ ክልል ሲጀምር ምን ማለት ነው? ፍኖተ ካርታው ሰርተን ለሁሉም ሰው ስናቀርብ ሰው የሚቀበለውና መሸጥ የምንችለው መሆን አለበት። ሰው ሁሉ ይዞ የሚሄደው መሆን አለበት። በዚህ ልክ ነው ከርዕሰ መስተዳደራችን ኢኒሼቲቩን ከተቀበልን በኋላ በርካታ ስራዎችን ሰርተን አሁን አስራ ሁለቱም ተራራዎች ኦልሬዲ መልማት ጀምረዋል። ችግኝ ጣባ መቋቋም ባለባቸው አካባቢዎች ችግኝ ጣባ አቋቁመን ከሰውና ከእንስሳት ንክኪ ውጭ መሆን ያለባቸው አካባቢዎች ላይ ከሰውና ከእንስሳት ንክኪ ውጭ አድርገን እየሰራን ነው የምንገኘው። በሌላ በኩል ክልሉ ከሚያከናውነው የደን ልማትና የአካባቢ ጥበቃ ስራ በተጓዳኝ የፌዴራል መንግስት የአረንጓዴ አሻራና የተጎሳቆለ ለመሬት ማገገሚያ ፈንድ ልዩ ተጠቃሚ ለመሆን ስራዎች መጀመራቸውን የቢሮ ኃላፊው ገልጸዋል። ፈንዱ ለክልሉ ልዩ ዕድል ይዞ መምጣቱንና ስድስት ዋና ዋና ዓላማዎችን የያዘ ስለመሆኑ አብራርተዋል። አንደኛው የደን መልሶ ማልማትና ጥበቃ፣ አሁን ቀድመው የነበሩ ደኖች አሉ። እነዚህ ደኖች መጠበቅ አለብን። ተጨማሪ ደኖችን ደግሞ ማልማት አለብን። ሁለተኛው ኩታገጠም የሆነ መሬቶች ላይ በተለይ ኩታገጠም የሆኑ መሬት የእርሻ መሬትን መልሶ አገግሞ ምርትና ምርታማነት መጨመር በሚያስችሉ ጉዳዮች ላይ ነው ይህንን ፈንድ መጠቀም የምንችለው። በሶስተኛ ደረጃ የውሃ አካላትና ረግረጋማ ቦታዎች፣ ረግረጋማ ቦታ የምድር ሳንባ ነው። እነዚህ የምድር ሳንባ የሆኑ ቦታዎች መጠበቅ መቻል አለባቸው። ሌላኛው የከተማ ኮሪደርና የከተማ ፓርኮች፣ እዛ አካባቢ የሚሰራ ስራ ይኖራል። ሌላኛው የአረንጓዴ አሻራ ምን ለውጥ አመጣ፣ እነማንን እንዴት ጠቀመ፣ ምን አይነት ጥቅም አመጣ የሚለውን በደን ዘርፍ ምርምር ጥናት መካሄድ አለበት የሚል ሀሳብ ያለውና ቀጥሎ የአቅም ግንባታ ስራዎችን በመስራት በአዋጅ ተቋቁመው ወደ ተግባር ለመግባት ዝግጅት እያደረግን ነው የምንገኘው። ፈንዱን እንደ ደቡብ ኢትዮጵያ ክልል መጠቀም የሚቻለው የተቀመጡ መመዘኛዎችን ማሟላት ሲቻል እንደመሆኑ በዋና ዋና ዓላማዎቹ መነሻነት አካባቢዎችን የመለየት ስራ እየተሰራ እንዳለም አቶ ግዛቴ ተናግረዋል። አንደኛው መመዘኛ አሁን የምንላቸው መሬት እንዲያገግሙ የምንለያቸው መሬት ባህለቤት ያላቸው በተለይ የወል መሬት የሆኑ የወል መሬት የሆኑ የሚያስተዳድረው አካል ያለው ኃላፊነት የሚወስድ አካል ያለ እዛም እዚም ማይሆን ቁጥ ቁጥ ያልሆነ በዚህ ፈንድ ትልቅ ስራ ሰርተናል ብለን መናገር የምንችለው የሚቆጠር የሚዳሰስ የሚታይ ስራ በዚህ ፈንድ መስራት አለብን ነው ተብሎ አቅጣጫ የተቀመጠው። እኛም በዚህ ልክ ነው ዝግጅት እያደረግን ያለ ነው። የት አካባቢ ምን አይነት ስራ ነው መስራት አለብን? በዚህ ፈንድ፣ የት አካባቢ ነው የረግረጋማ ቦታዎች ያሉት? የት አካባቢ ነው የተጎሳቆሉ መሬቶች ያሉት? የት አካባቢ ነው ደግሞ ደንን መልሰን እንዲያገግም እንዲለማ ማድረግ የምንችለው የሚለውን የመለየት ስራ ጀምረናል። ይህንን ለይተን ፕሮጀክቱን በደንብ በጠራ መልክ አዘጋጅተን ይህ ፕሮጀክት በክልሉ ምክትል ርዕሰ መስተዳድር ማዕረግ በፋይናንስ ቢሮ ኃላፊ ነው የሚመራው። የፈንድ በክልላችን ደረጃ በእሳቸው ነው የሚመራው። ይህንን ዝግጅት ካደረግን በኋላ ለፌዴራል አቅርበን ነው ይህንን በጀት የምንጠቀመው። ለእኛ ይህ ትልቅ እድል ነው ብለን ነው እንደ ክልልም እንደ ቢሮ የምናምን ነው።